ቅጣት ቢበላኝ ምን አላርፋችሁ፣ ትቀመጡ? ሃይማኖት ይጥፋ። አሁኑኑ ደውሉለት፣ ያያም አልሰማ ከሆነ አሁኑኑ ደውሉ፣ ያስጠንቅቀው። ተው፣ ይበላው፣ በቃ እንደ ልማዱ። ከድንግል ማርያም የተለየች ነፍስ አትድንም፣ ከድንግል ማርያም የተለየች ነፍስ አትድንም። ለምንድን ነው ማሰሙ? እናንተ ሰዎች፣ አረ ይህንን ተራስሙ እባካችሁ። መታ ምንድን ነው ያለችው? እባክ ልጄ ይችን ነፍስ ማርልኝ ስትል አይ እኔንም ቅዱሳንንም ክዳለች። አልመረ እንዲህ የምናገረው ማን ነው? ኢየሱስ ጨከነ ጨከነ። አየህ የኢየሱስን ጭካኔ እዚህ ጋር ታያላችሁ። ከዛስ ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። መተናል ላይክ በማድረግ ጀምሩ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ በሌለበት ታረት ንጉሥ ነው ስሞ ንርጉድ አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። ለማንኛውም ይወላችሁ። ውሸት እያወራ እንደሆነ ያውቃል ልቡ ገና እያወራ ሊያማቸው ይችላል። ውሸት እያወራ እንደሆነ አእምሮ በደንብ አድርጎ ያውቃል። ተረት እያወራኝ ኖረ፣ ይደነግጣል። ሊያማቸው ይችላል። እንደውም ምንም አይመስልንም፣ ተረት እንደሆነ እናውቃለን። ሊያማቸው ይችላል። ተረት ማንንም አሳምሞ አያውቅም፣ ያስቃል። እኛም እየሳቀን ነው፣ ሌላ ምን ይደረግ? ጆሮ ያለ ስማ ነው፣ ስሙ ብቻ። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋሽ ትነሳለች። አሁን እንግዲህ ሊያማቸው ይችላል። ለእንትና ሰፈር ሰዎች ምንም ማድረግ አልችልም። እንግዲህ አተመልከቱ እባብ የሚፈራት በትር ምንድን ናት ከተባለ ተመልከቱ። አንድ ሰው ነበረ ሁላችሁም የምታውቁት ምን የሚል ከተባለ የመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ በሉ እንጂ። ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው አገር መሰደድ ነው የተነሳው። የሰው ፊት እሳት ነው። ሰው ወደማያውቀኝ አገር ይጀልል ለምን አለ። ተመልከቱ እንዲያ ብሎ ሀብቱ ሲያልቅበት ተነስቶ ሄደ። ሁላችሁም የምታውቁት ታሪክ ነው። ግን ልነግራችሁ የፈለኩት እባብ እንዴት እንደሚፈራት ነው። እየፈለህ የነገርኳችሁ ያለሁት። እሺ ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኙ። ሰው መስሎ ነው። ተመልከቱ እንግዲህ ከዛ ወደ ወዴት ትሄዳለህ? እንዲህ አለ። ሀገር ምንድን ነበርክ? እንዲህ አለው። ባለሀብት ዝርዝር ለሰይጣን መረጃውን ሸር አደረገልን። ኮፕሊንክስ አላደረገም። ያንሰማና እና እንደው ወርቅ አሁን ይሄንን ይሄንን ወርቅ ብሰጥህ ትልቅ የድንጋይ አንስቶ ወርቅ አስመስሎ ተመልከቱ፣ ብሰጥህ አትመለስም ማለት ዋ ይሄማ እንኳን ለእኔ ለልጆቼ ይበቃደል እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካድ ካደ። እሺ። ቅዱሳንን ካድ ካደ። እሺ መላእክትን ካድልን ካድ እሺ። አንተ ረስታ ነበር ባሎ ዛሬ የሚፈራት በግንጅ ማን ተረስታ ነበር ቆርቁሪ ዘት ትንሽ ገደም እንዳለ ልፍ እንዳለ ተመልከቱ። አንተ ሰው አንተ ሰው አለው። እሺ፣ ኧረ አንድ ነገር ረስቻለሁ አለው። ከዛስ፣ ምንድነው የረሳው? ሁልጊዜ ግዜ ነፍሳትን የምትቀማኝ ወላዲት አምላክ የምትባል ስላለች እሷን ካደ። አይገርምም። ከዛስ በፍጹም እሷን አያልክድም አለ። ተመልከቱ። አይሆንም ማሻፈረኛ አለ። አይገርም። ከዛስ፣ ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስ መሰለው ድንጋይ እራሱን ብሎ ገደለው ይላል። ጭካኔ ጭካኔ የሚገርም ነው። እሺ፣ ከዛስ፣ ሰይ ተመልከቱ፣ መጨረሻ ላይ ምንድነው ያደረገው? በዚያው ድንጋይ ሲገለው ያ ነፍስላሴን ስለካደ ተፈረደበት ያሰው አልምርም አሉ ስላሴ። መላእክትም ምንም ቅዱሳንም ተክደናል አይገባም ሲሉ እመቤታችን ነበረች እጭ መጣችው። ታዲያ እንዴት መጥቶ ስላሴ ይሽላል? ይገርማል። እሺ ከዛስ፣ እመቤታችን ነበረች እጭ መጣችው። እስኪ በሉ ማን መጣች በሉ። ዛሬ የሚፈራት ነው የምትሉ ማን መጣች? ፈርቷት ነበር። መጣቸው ስላሴ የተናገረውን ነገር ተቃውሞ ለማስታረቅ ማለት ነው። ከዛስ መታ ምንድን ነው ያለችው? እባክህ ልጄ ይቺ ነፍስ ማርልኝ ስትል፣ አይ ይችማ እኔንም ቅዱሳንንም ክዳለች አልመረኝ። እንዲህ የምናገረው ማን ነው ኢየሱስ። ጨከነ ጨከነ። አየህ የኢየሱስን ጭካኔ እዚህ ጋር ታያላችሁ። ከዛስ ሲላት፣ ምንድነው ያለችው? እባክህ ልጅ ለዘ ጸዋ ስመኪ ወለዘ ገብረ ተስካረኪ፣ ስምሽን ለጠራ ዝክርሽን ለዘከረ፣ በስምሽ ቀዝቃዛ ውሃ ለሰጠ ሰው እምር አለው አላልክም? ወይ ቃል ይታበላል ወይ አለ። ምን ካርገ ቃሉን ይዛለች። መጽሐፍ ቅዱስ ላይ ግን የለም አትፈልጉ። ባልቴት ላይ ግን እኖራለሁ ፈልጉ። እሺ፣ በዚያም ላይ ምን አለችው መሰለችው? በጠባቸው ጡቶቼ ብለህ ማረው፣ አንተን በታቀፈህ ክንዴ ብለህ ማርልኝ፣ ስለ አንተ ብለው ባነቡ አይኖች ብለህ ማርልኝ። ይህን ይህን ማለሱን ባይሆንለት እኔንም አሳዘነኝ። ማሳዘነኝ አይገርም፣ በጣም ከባድ ጥያቄ ነው። ከዛስ ሃይማኖት ለሱ ሃይማኖት ይሆንለት፣ ማርልኝ፣ የእኔ የሱ የክደት ክደቱ የሱ ክደቱ ቢያጸይፍህም፣ የኔ ማመን ከፍጥረታት አስቀድሜ አንተ በማመን የኖርኩ ስለዋንኩ የእኔ እምነት ለሱ እምነት ይሁንልኝ፣ አለችሁ። ተመልከቱ። ለዚህ ነው ሊቁ ሲያመሰግናት ምንድነው ያለ፣ ለማ አይዘነከ ብሴ አባዲ ቤዛ ነፍሱ ነፍሴ እፈድ ምን ማለት ነው ደግሞ ታዊ? ይህ ሰነፍ ዝንጉ ኃጢአተኛ ከሐዲስ ቢያሳዝንም ስለ እሱ ነፍሴን የነፍሷ ጋር ገያዛት አለች። ተመልከቱ የዚህን ጊዜ እግዚአብሔር ምንድን ነው ያላት? ምሬ ልሻለሁ እኔ ሆነ ያላት ሲሆን ምሬ ልሻል ነው ማለት ይሄ ኢየሱስ ጨካኝ ነበር። ቅድስት ድንግል ማርያም ግን አያችሁ፣ ሩሩነት ደግ ስለሆነ የኢየሱስን ጭካኔ ወደዛ አድቀ በምረት ደስ የምል ቆንጆ እንትን እሺ፣ ከዛስ ያው የፈራው ደረሰው። ተመልክቱ። ሰይጣን መናፍቅ፣ ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድን ነው ካላችሁ መዳናቸውን፣ ሲያሳጣቸው። ከድንግል ማርያም የተለየች ነፍስ አትድንም። ከድንግል ማርያም የተለየች ነፍስ አትድንም። ለምንድን ነው? ማሰብ እናንተ ሰዎች፣ ኧረ የእኔን ተራት ስሙ እባካችሁ። አየር ነው እዚህ ከበለጠ ማሪም እንትን ይላል። ኧረ በስመ አ ይህንን ቆንጆ ተረት እየጠጠ በአደባባይ መጥተ የምትከራከር ሰውዬ፣ ጌታ ኢየሱስ የልብ አይነን እንትንክፈት በኢየሱስ ስም። ና አምልት ሽሽ። ይሄ ቀጥታ ወደ ጋነም የሚወስድ ምርጥዬ መንገድ ነው። ቆንጆ ተረት ነው። አምልጥ፣ ወደ ኢየሱስ ህይወት፣ ኢየሱስ ነው። እዚህ አይነት በመጽሐፍ ቅዱስ ውስጥ የሌለው ሰው ሰራሽ ትምህርት አምለት ትቀምጣለህ። መንገድ እኔ ነኝ ብሏል። እንግዲህ መንገድ የሆነውን ኢየሱስ ክርስቶስን ይዘህ ሂድ። አልፈልግም ካልክ በሌላ ሞክር፣ ሁሉም ወደ ገደል ነው። ምንም መንገድ የለም። መንገድ አንድ ነው፣ እሱም ኢየሱስ ነው። ሌላ ሁሉ ወደ ገደል ነው። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ይሄ እውነት ነው። ስሙኤልንም፣ እናንተ መናፍቃ ነይ፣ ታክሲ ተራ ቆመን ተሰልፈን ስታይሆን መኪና ስለሌለን እንጂ ጌታ ስለ ሌለን አይደለም። ጌታማ የሞተልን ይልቁንም ከሙታን በኩር ሆኖ የተነሳው ኢየሱስ ክርስቶስ ፈራጃችን አምላካችን አለን። ስለዚህ አትጩብን፣ ተውንሽ ኢየሱስ ጌታችን ከዛዝ ይዘላል። ስሙኤልን በደንብ አድርጋችሁ ስሙ። እንዲህ እየፈራችሁ እስከመቼ እናንተ መናፍቃ ነ ታክሲ ተራቆመን ተሰልፈን ስታዩን መኪና ስለሌለን እንጂ ጌታ ስለሌለን አይደለ። ጌታማ የሞተልን ይልቁንም ከሙታን በኩር ነው የተነሳው ኢየሱስ ክርስቶስ ፈራጃችን አምላካችን አለ። ስለዚህ አትጩብን፣ ተውኑሽ ሮሜ 8፡34 ላይ አማላጅን ብሎን ፈራጅ ብሎ ተክቶ ቁጭ አለ። ለሱ ተረት እንድመጭ እንዲህ ብሎ ተክቶ ቁጭ ለምን የተጻፈውን አታነብም? እንደዚህ በዚህ ዕድሜ ወጣት ሆነ እንትኖታል ሂድና መጽሐፍ ቅዱስን ነን በኢየሱስ ስም እንደ ለትላልቆች ይሁን እሺ እድሜ ነው ያንተ መጽሐፍ እድሜ ያስጠላል። በአንደኛው ክፍለ ዘመን ተራት አታውራ። አምላካችን ፈራጅ መጽሐፍ አማላጅ ነው አለ። እሺ እኛ ምን እናርግ? እንቀይር አትችሁብን። ኧረ እባክህ ተራትህን አስቀምጠህ መጽሐፍ ቅዱስን እስክታረሰ እንጫወለን አትችሁ እላለሁ እንደ ተራት ውስጥ ቁጭ ብለው ነው። ኢየሱስ ብቻውን ያድናል። አንተ ዘለልክም አልዘለልክም የተጻፈው ግን አይቀየርም። ኢየሱስ አማላጅ እንደሆነ መጽሐፍ ይናገራል። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ና ወደ ኢየሱስ ስሞልልም እንድ ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን አስራ አንድ ሰዓት ላይ ግን ይጸልያሉ ማለት ለምን አንደኛችሁን የሰይጣንን ብሎግ አሰሩ ማለት ነው። ጠዋት ሁለት ሰዓት ላይ ቁርሱን ይበላል። አራት ሰዓት ላይ ሸውሩን ይወስዳል። ስድስት ሰዓት ላይ ተኳኩሎ ይወጣል። ለዛ ከቤት አትውጡ ምናምን ትላለ። ከዛ አስራ አንድ ሰዓት ላይ ለጸሎት ይሄዳል። የጸሎት ርእሱንም ታቃለ ምናምን። ከዛ የሚመለስበትን ሰዓትም እራት የሚበላበትንም ሰዓት ታቃለ። ቁጭ ብላችሁ የሰይጣንን ታይም ቴብል የሚሸመድዱ ነው የሚመስለው። ከእንደዚህ አይነት አገር በቀል የጥንት የጠዋት እድሜ የጠገበ ውሸት ማለት ነው፣ እኔ በስንዴ መጣው በዘይት የመጣው የነጮቹ ይሻለኛል። እንደዚህ አይነት ቡልሽት አላስተማረኝም? አትስራ ምናምን ብሎ አላስተማረኝም ማለት ነው። ሙስሊሞችም ቢሆኑ ማለት ነው አያስተምሩም እንደዚህ አይነት ነገር ማለት ነው። እሺ ምንድነው ጥቅሙ? አትስሩ ነው፣ ሰው ከቤት አትውጡ ነው፣ አትማሩ ነው ቀን ቀን አትንቀሳቀሱ ነው። ገበሬው እንዳያርስ ነው። ምንድን ነው ፖይንታችሁ እዚህ ጋር? ምንድን ነው ለሰው እያስተማራችሁ ያላችሁት? ይሄ የሳተርን ሪንግ የሚያክል እንትን ሻሽ ጠምጥማችሁ በቃ መቀደድ ነው። አስራ 11 ሰዓት ይጸልያል። ከዛ ይመለሳል በኢየሱስ ስም። ዘመዳሞች ያውቃሉ፣ እኛ አናውቅም። እኔ ሴጣን ምን እንደሚሰራ ምን እንደሚወራ አላውቅም። የተወጋዩ አጥፊ አራጅ እንደሆነ ነው የማውቀው። ሌባ እንደሆነ ነው የማውቀው። እንግዲህ ሌላ ጋር ይጸልያል፣ ይስተካከላል። ይሄንን ከሱ ጋር የዋለ ሰው ው ዝምድና ያለ ሰው ያውቃል። ምንም አረጋ አይቻልም። ኢየሱስ ግን ብቻውን ያደለን ከዚህ ተረት ውጡና ወደ ኢየሱስ ኢየሱስ ሕይወት ሰጣል። ዛሬ ስለ አቡኑ አረጋይ አረንው እን ህግ ያለ እንደ ተከበርን እንድኖር ምን አለበት? ኧረ ተውን። እሺ ይሄን ሰው አልሰማችሁትም? እባካችሁ ስለ አቡነ አረጋ እንደው ስለ ድማጣው ጊዮርጊስ ይዣችዋለሁ። አሁኑኑ ደውሉለት። ያያም አልሰማ ከሆነ አሁኑኑ ነው ደውሉ። ያስጠንቅቀው፣ ተው ይበለው፣ በቃ እንደ ልማዱ እንዴ። እስቲ አሁን ይደውልለት፣ ያው ስሙ። ስለዚህ ይሄንን የዲቤት ጥሪ እሱ ያቀረበውን ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነን ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የተክሳን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደረጋለሁ ጥያቄና መልሱ ደግሞ እኔ ብዙ ጥያቄዎች ስላሉኝ ፍቃደኛ ከሆንክ ከ15 እስከ 20 ደቂቃ በሆነ ጥያቄና መልስ አንተ ምን ኖሮን እንድንጠያየቅና እንድንማማር ቴዲ ሐዋሳ ቤት ፍቃደኛ ከሆንክ ብንዋይ መልካም ነው እሺ ሰማችሁት አደለም እሺ። ምን ጉድ ነው? ምን ጉድ ነው ወገኖቼ? እኔ እንደው ይሄ ዲቤት ዲቤት ነው ስሙ ራሱ አያዝልኝም። እንደው ዲቤት ከየት ነው የመጣው ብዬ ሳስብ የሆነ ደደቡን ደበደበው ከሚል ስሮ ቃል የመጣ ይመስለኛል። የለም እ ስሮ ስሮ ቃል፣ አዎ ደደቡን ደበደበው ከሚለው ስሮ ቃል የመጣ ይመስለኛል። ምን አለ እንደ አማረብን ብንቀመጥ። ምነው ምነው በወራዴ መዋረድ። የቡና ሱሴ ነው ካላልኩት አይኔ አይከፈትም አላችሁ። ሰውዬኛ እንዴ ልታሳብዱ እንዴ? እኛ እኮ ስንት ጭንቀት ያለብን ሰዎች ነን። ስለ በርበሬ ስለ ሽሮ ስለ ቤክራይ እና ሰዊስ ስለናንተ መደብደብ እንዴ? አሁንማ መደብደቡ እኮ አይደለም መደብደቡ እኮ አይደለም አሁን የሚያስበኝ እኔ ይሄ መፈርጠጡ ፎክሮ ያዙኝ ልቀቁኝ ብሎ መፈርጠጡ፣ የውሃ ሽታ ሆኖ መቅረቱ እንዲሁ ሳስበው በጣም ወደ ክፍለ ሀገር የሚሄዱ ነው ይመስለኝ። ዲቤት ከ ከዛ ሰውዬ ጋር እንደው ኧረ በስመ አብ ሞገሱ ራሱ እናንተ ከዛ ሰውዬ ጋር ተቀጣጥረው በማለት ተነስተው ክፍለ ሀገር የሚሄዱ ነው ይመስለኝ። አው እኔ ምን ብለው እንደሚሄዱ አላቅም እንጂ እንግዲህ የመልካም መቀጥቀጥ ጊዜውን ብለናል። እሱንም ቀኑ ሲደርስ እጥፍ ካላልክ እግዚአብሔር እንትን ይበላል። በቃ እግዚአብሔር ከአንተ ጋር ይሁን። መልካም የመሸሽና የመፈርጠት ጊዜ ይሁን ብለናል። መቀጥቀጡንም እንደው ቻንበት። ምንም ማድረግ አይቻልም። አንዴ ጀምረሃል፣ መሀል ላይ ማቆም አለብህ። እውነት የያዘው ሰው እንደዚህ ነው፣ በአደባባይ አምጥቶ ያሳያል። ውሸት ያዘው እንደዚህ ነው፣ እየሸሸ ዞር እያለ ዲረታ አለ ቀጠረዋል ምናምን ምን አምር ከዛ ይልም እንዳ ገባ ተጠንቀቅ። ከዛውራ ለምን እንዳይቀለጥ። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። በወር አንድ ያለች በወር አንድ ፉንት አርጉ። ይህንን የመሰለ ሽንፈት፣ እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀኑ ሲደርስ እናያለን ያለን ኢየሱስ ብቻውን ያድናል። መልካም የመቀጥቀጥ ጊዜ ብለናል። ክብር ለኢየሱስ ይሁን። ዝም ብለን አሜን አሜን። ሰይጣን ዝም ብሎ ይንቀጃግዛል። ብቻ ያልጠፋም ብሎ ከባቲ ጥፊ በሚቃጠለው ሳፊ ለመቃጠል ተባዷል። ምንም እድል ባልታከኔ ከኛ ጋር የለው

ምን ችግር አለ? ጆሮንም የሚሰጥ ማን ነው? እግዚአብሔር ሲጠራችሁ ሰው አታስፈቅዱ። ጥሪ ከጠሪው ጋር ብቻ የተያያዘ ነው። ስለ መቀጠል፣ ስለ አካሄድ፣ ስለ ማቹሪቲ አስፈላጊ ነው። ታላላቆች ልክ ጳውሎስን ጢሞቴዎስን እየመከረው እንዳለ እንጂ ጥሪ ፈጽሞ ከእግዚአብሔር ጋር የተያያዘ ነው። እዚህ ውስጥ ጥሪ ያላቸውና ጥሪ የሌላቸው በምን ያስታውቃሉ? በጣም ነው ያስታውቁት። ልክ እንደ ዮሴፍ በህልም ተጠርተው የመጡ ሊያበሉ የመጡ አሉ። ደግሞ ከጥሪ ሳይመጡ ድንገት ለመብላት ደግሞ የመጡ አሉ። ለሊት ያልጀመሩ ህልም ቀን ላይ የጋ ተጡት ከማየት የጀመሩ አሉ። ለማለብ ብቻ የሚመጡ አሉ። እነሱ እንዲህ አይነት ውሸተኛ ሰራተኞችና ሀሰተኛ ወንድሞች የሚላቸው ቸርች ውስጥ በጣም ነው ያሉት የሚቀልዱ ኢንተርቴን የሚያደርጉ ስለ ክብራቸው የሚኖሩ ናቸው። ይሄኛው ግን በእግዚአብሔር ፈቃድ የተጠራ ይላል። ወዳጆች ሆይ እዚህ ነገር ላይ እርግጠኛ እንደመሆን ያለ ነገር የለም። ቀጥሎ ያለውን ሁሉ የሆንኩት ታማኝ አድርጎ ስለቆጠረ ነው፣ ስለጠራኝ ነው። ደግሞ ስጠራ ራሱ ሐዋርያውን የተጠራው ነኝ ይላል። ግረመን፣ ሰምር ቆንጆ መልእክት። ሰው አስፈቅዳቸው አስጀምሩ ከጠሪው ጋር ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህን ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።